ለገንዘቧን ብዛት ልክ ስፍር ቁጥር የለውም። እንደ ሰማይ ከዋክብትና እንደ ባህር አሸዋ ቁጥር ነው። ምግቧን ግን በውሃ የተራሰ የራቀላጭታ ነበር። ነገር ግን ችግረኞችንና በማዳሪዎችን፣ ካህናትንና ዲያቆናትን፣ መንገደኞችንና ስደተኞችን፣ ባጤቶችና መጻተኞችን የሙስልጆችን ትጠና ነበር። በጌታችን በኢየሱስ ክርስቶስ ስም እና በእመቤታችን ማርያም ስም በቅዱሳን መራየት በዛካንና ሰማይታትስም መታሰቢያ ስታደርግ በሀገሯ ውስጥ ካለው ከሰው ፍጥረት የምትለየው በጣም የምትለይ ነበረች። ይልቁንም የብጽዕት ቅድስት አርሴማን የበዓሏን መታሰቢያ መስከረም ሃያ ዘጠኝና ስድስት ቀን ማድረግን ትወዳለች። በመክብ ቃል ለደጎች መልካም ቸርነትንና ትራድላ ብሎ እንደተናገረም ዳግመኛም ለሰማይ ወፎችን እህልና ውሃን ትሰጣቸው ነበር። በእንስሳትም ላይ ልቦናዋን ታራራ ነበር። ሰሎሞን በመጽሐፍ ምሳሌ ጻድቅ ሰው በእንስሳ ነፍስ ላይ ርር ነው፣ ኃጢአተኛ ግን ርራይ የለውም እንዳለ፣ ይህቺ ሴት ግን የመልካም ስራዋ ጠባይ ብዙ ነው። ምጽዋትን በመስጠት ከሰው ልጆች የሚመስላት የለም። ለውዳሴ ከንቱ የምትሰጥ አይደለምና ከሰው የተሸሸገ ነው እንጂ። አንድ ቀንም ወደ ብፅት ቅድስት አርሴማ ቤተክርስቲያን ሄደች። በዚህ እስከ ሰባት ቀን ድረስ ስዋ ያዘች። በስባኤ መጨረሻን ብጽት ቅዱስት አርሴማን በንግሥት ምሳሌ ተገለጸችላት። ያችን ባለጸጋ ሴት ጸሎትሽና ምጽዋትሽ በአሸናፊ በእግዚአብሔር መንበር ፊት ወደ ሰማይ አብርጓወታት። ከሦስት ቀንም በኋላ ከዚህ ዓለም ትለያለች፣ ወደ ዘላለም ሕይወት ትሄጃለች። መንግስተ ሰማያትም ከእኔ ጋር ትነጋገራለች። እኔ እግዚአብሔር አምላኬ ከሰጠኝ ለአንቺ ማርና ወተት የምታፈስ አዲስ ምድርን አዘጋጅቼልሻለሁ አለቻት። ይህንንም ብላ እንደ መብረቅ ብልዝታ ከብሳ ተሰወረች። ይህችም ደግ ሴት ሰምታ ይህችም ደግ ሴት ሰምታ እግዚአብሔርን አመሰገነችው። የብዜት ቅዱሳን ሴማንም የገድሏን ከፍትታ አደነቀች። በእውነት በዚህ የተቀደሰ አርሰማ ተገለጸችልኝ እያለች በታላቅ ደስታ ወደ ቤቷ ተመለሰች። በዚያንም ታላቅ በዓል አደረገች። የተራቡትንም አጠገበቻቸው። ለችግረኞችና ለጦም አዳሪዎች ገንዘቧን ሁሉ ሰጠች። ከመግነዝ ልብሷ በስተቀር አንዲትም ያስቀረችው የለም። ይኸውም የፈትን የተልባ እግር ልብስ ነው። ከዚያንም ነፍሷን ሰጥታ በሰላም አረፈች ከበዚህ ቅድስት ሰዓት ሴማም ጋር የደስታ ማደሪያ ወደሆነች ወደ መንግስተ ሰማያት በሰላም አረፈች። ጸሎቷና በረከቷ ከሁላችን ጋር ይኖር

የእግዚአብሔርን ምረት የሰማዕቷን አማላጅነት ተስፋ አድርጋችሁ ወደ ቤተ እግዚአብሔር የመጣችሁ እግዚአብሔር ቤተሰቦች እንደምናደራችሁ እንደምናደራችሁ እንደምናደራችሁ። የቅዱሳን አምላክ እግዚአብሔር በደላችንን ኃጢአታችንን ክፉ ሥራችንን ሳይመለከት በእድሜያችን ላይ እችን ቀን ጨምሮ ስለሰጠን ክብርና ምስጋና ለብስ ይሆንልን። ስራ ወይም አጣዳፊ ጉዳይ ካልገጠማችሁ በስተቀር ጉባኤ አለ፣ ዝማሪ አለ፣ ስከት አለ። መርሃ ግብራችንን ካራሳ እናጠናቀውና ስጋው ደውሉ ያጠቀላችኋቸው ልጆች እንደ ብታሳርፏቸው። የስራ ምክንያት አስቸኳይ ጉዳይ ካልገጠማችሁ ባትወጡ፣ እነዚህ ህፃናት ቁጭ ብለው ዝማሬውን መስማት አለባቸው፣ ካለ እግዚአብሔርን መስማት አለባቸው። የሚቀመስ ነገር ከያዛችሁላቸው እዛው መጠለያ ውስጥ አቅምሷቸው። ግን እንደው ቢያንስ ስጋው ደግሞ እንደተቀበሉ ይዛችሁ መሮጡ ቢያንስ የተቀበሉት ቅዱስ ስጋና ደም የከበረ የዘላለም ህይወት የሚሰጥ ነውና ህጻናቱም ስጋው ደግሞ ተቀብለው ምን ማድረግ አለባቸው? ከመቀበላቸው በፊት ስንት ሰዓት መጾም አለባቸው? የሚሉ ትምህርቶች አሉ በየሰንበት ትምህርት ቤቱ የሚሰጡና የተለየ ጉዳይ ከሌላቸው በስተቀር ሁላችሁም በእያላችሁበት ተረጋግታችሁ እንድትቀመጡ በእግዚአብሔር ስም ጥሪያችን እናስተላልፋለን። እንግዲህ በዚህ ቦታ ሰማዕቷ ቅድስት ሴማ ስትሆን ልክ እናንተ ልትሳለሙ እንደምትመጡት ያልታደሉ ከሰውም ከእግዚአብሔርም ጋር የተጣሉ ሌሎች አብረው ነው የሚመጡት። ስለዚህ ሞባይላችሁን፣ ጫማችሁን፣ ንብረታችሁን ጠብቁ። ጠበላ አካባቢ ላይ ልትጠመቁ ስትገቡ ተጠማቂ መስሎ ስለሚገቡ ሞባይሌን ያዝልኝ፣ ልብሴን ያዝልኝ አትበሉ። ከቻላችሁ አብራችሁ ለመጣ ሰው ስጡ። አብረው ገብተው ልብሳቸውን አውላልቆ የሚጠመቁ መስለው ሞባይላችሁን፣ ንብረታችሁን ሰጥቷቸው ይዘው ይሄዳሉ። አለመታደል ስለሆነ ሌላው በረከት ሲሰጥ ጉባኤው ከተፈታ በኋላ በረከት ሲሰጥ መሻማት አይገባም። በረከቱ ላይ ስትሻሙ ኪሳችሁ ገብተው ሞባይል የሚሰርቁ ያልታደሉ ሰዎች ስላሉ እኔ ሁል ጊዜ ደጋግሜ ደጋግሜ እናገራለሁ። ከዚህ በኋላ እንዴት ተሰረቁ ናችሁ ተመጡ አንናገር ከመናገር በስተቀር እግዚአብሔር እኛን ይጠብቅ፣ እናንተ ደግሞ ንብረቶቻችን ጠብቁ፣ ልጆቻችሁን ከውያ ስርዓት ለዩ። ሌላው የሰማቷ የቅድስት አርሴማ ስለት ያለባችሁ ተስላችሁ ገንዘብ ማስገባት የምትፈልጉ ለማታውቁ ሰው መንገድ ላይ ላለሰው አትስቱ። ደሩ የእለት ገንዘብ ተቀባይ አለ። ቢሮ ገብታችሁ ደረሰኝ ያስቆርጡ። በአውደ ምዕረት እንዲነገርላቸው የምትፈልጉትን ነገር በአውደ ምዕረት እንነገርላቸዋል። ጥምጣሙን ጠምጥመው መስቀል ይዘው የደብሩ አገልጋይ መስለው በር ላይም የተለያየ ቦታ ቆመው ስለት አስገቡልን ሲባሉ ያ ስለት ወደዚህ አይመጣም። እነዛ ሰዎች ቦታው ላይ የሉም። እናንተ ደግሞ ለምን አልተናገራችሁልን ትላላችሁና እንግዲህ የመከሩ ባለቤት ስንዴውንም እንክርዳዱን እስኪለይ ድረስ ተቻችለን ብልጦነን ነቅተን ደብራችንንም ቤተክርስቲያናችን ልንጠብቅ ይገባል። ከዚህ በመቀጠል ወደ ዝማሬው ነው የምወስዳችሁ። በያላችሁበት አረፍ ብላችሁ ከዘማሪ ብርሃኑ ጋር እግዚአብሔርን በዝማሬ እናመሰግናለን፣ እግዚአብሔርን በዝማሬ እናወድሳለን። ወደ ዘማሬው ስብከት ሲኖር አውደ ምሕረት ላይ ጉባኤ ምትንቀሳቀሱም ሰዎች በያላችሁበት ተበላይም ያላችሁ ሰዎች ድምፃችሁን ዝግ አድርጋችሁ ባላችሁበት ሳትንቀሳቀሱ ለወደፊት እዚያ ወደ ምዕለት ጉባኤ የተሰጠ የተበር ማቆም መጥማቅ ስነስርዓቱ አይካሄድም፣ ወይ ጉባኤው ካለቀ በኋላ ወይ ጉባኤው ከበታሆኑ በፊት ስለሆነ ለዛሬ እንቻቻላለን። የምትጠመቁ ሰዎች እና ግብት ለትምህርት መስቀል ማዘጋጅ ለስና ለወልድ ለመንፈስ ቅዱስ አምላክ አሜን ቁራና ኢንተርዳዊር ካይናት አባቶችን እናቶችን ህፃናት ባህያሉ እንደምን አደራቼ እንደምን እስከዚህ ሰዓት ደረሳቼ እግዚአብሔር ይመስገን ብለን ስሙ የምንጠራው እንድናመሰግነው በደፊ ያሰባሰበን የአባቶቻችን አምላክ የእኛም አምላካችን ስሙ እግዚአብሔር የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። እንዲሁም ስሙን ጠርተን ስሟን ሳንጠራ የማናልፋት እናቱ እናታችን ንጽተን ጽሀን ቅድስተ ቅዱሳን ማምላክ ክላኔት አምላክ ከቅዱሳንና ከመላእክቱ ጋር ስሟ የተመሰገነ ይሁንልን። እጅግ ተረጋግተን በተመስጠሆነ የመሳን ዘምሯል

በዘመያት ላይ